ሰላም ውድ ቤተ ሰዎች እንዴት ላችሁ? ክደራ ናት ወይ? እንግዲህ ቻዩ በግ ነው ይላል ብላለች። ወይኔ ወይኔ ሰይድ ጉድ ይፈላ። በግ ተብለ ቁጫልክ በግ ያሰኛል። እንዲ ልጆች መፈለግ በግ ነው እንዴ በግ ነው እንዴ እያሳየችው አለች

ዘርግተሽ ስለምትቀመጭ ነው። እኔ የምከራየውን ቤት ብታውቂ ኑሮ እንደዚህ አትሆኝም ነበር። አንቺ ቤት ስላለሽ እግሪሽን ዘርግተሽ ስለተቀመሽ ነው። እኔ ሰላሳ አምስት ሺ ብል የት አንጥቼ ነው የምከፍለው? እንዲሁ የት አንጥቼ ነው ብላለች። እንዴ ዛዲያ ሱማዬ ትክፈልልሽ። እንዲህ እንግዲህ እኮ ሱማዬ ትክፈልልሽ። እንዴ ዩቲቡ እየሰላሽ አይደል? ይክፈልልሻል። ዛዲያ ቆይ ያገባሽ ሰይድ እኮ ነው፣ ሱመያ አይደለችም። ሀዩዬ ምን ሁነሽ ነው? ምን ሁነሽ ነው? ሀዩዬ ተረጋጊ እንጂ፣ ተረጋጊ እንጂ። ሀዩዬ ኧረ ሱመያ እኮ ልጅ ልጅ አሳዳጊ ነች እንጂ ልጆቿን ይዛ እየተሽከረከረች እሷን ብሎ እየሄደ፣ እኔ የት አንጥቼ ነው እሱ ታልሰላ፣ እኔ የት አንጥቼ ነው? አንቺ ዱሮም እኮ ለገንዘብ ብለሽ ነው ያገባሽው እንጂ ፈቅሮ ወይም ምንትሎ ኑሮሽ አይደለም። ይህንን በሰላምና ይባላል እንጂ ይሄንን ነገር ማውራት የለብሽም ነበር ማለት ነው። እኔ በበኩሌ ማውራት እንደሌለብሽ ነው የማውቀው። ለምን መሰለሽ አዩዬ፣ ይህ ነገር ሚዲያ ላይ ወጥቶ እንኳን ሰላሳ አምስት ብር እንኳን ሰላሳ አምስት ሺህ መቶ ሺህ ብከፍል ለሱመያ ምንም አይደለም ምን አገባ ሱመያ ለቤቱ ለገንዘቡ ብለሽ እንዳገባሽው ሁሉም ሰው ያውቃል ስለዚህ አሁን ገንዘብ መውደድሽን እያስታወቀብሽ ነው በሰላም ይንጣ እንዲህ ወይም እኮ አለች መከላከያ ነው ብዬ ዘምቶ ኮራ ደልቀቅ ብዬ እንትን ቢሞት አይቆጨኝም ነበር ባልሽ ምን ሆነው ሞተ ስባል መከላከያ ህዶ ላለሁኝ አሁን ከዚያ ህዶ ቢሞት ምን ብዬ እንትን ለነው አፍየን አፌን እየቆጭ ለነው ምን አንቺ አሟዳሽበት። አይሞትም እሺ፣ ያማራ ህዝብ ሰው አይገልም፣ ሰው አይሰቅርም፣ አይገልም ያማራ ህዝብ ማለት ነው። ያማራ ህዝብ ሰውን በስቃይና በመከራ አያሰቃይም፣ አያንገራታም፣ አይቆራረጥም። ለነገሩ እናንተ ስለምቆራረጡ ልክ ነህ ልትይ ይገባሻል። ስለዚህ የአማራ ህዝብ እንደዚህ አይልም። ወደ ፖለቲካ አትውሰጂን አትውሰጂን። የአማራ ህዝብ ማንንም አይቆራለጥም። ማንንም አስተናግዶ ነገራሽ እኮ አስተናግዶ ነው የሚሸኝ የአማራ ህዝብሽ። እሺ ማንንም እንደዚህ እንኳን ሊቆራለጥ እንኳን ምንም ያላጠፋ ሰው እንትን ሊል ቀርቶ ማንንም እንትን አይልም ማለት ነው። ከዚህ ጋር ታቆሚያለሽ ማለት ነው። ማንም አይቆራረጠውም። ተፈለገ መከላከያ መግባት ይችላል ብሎ መዛመት ይችላል፣ መዝመት ይችላል። እኛ ያገባንም እሱን። ግን ለምታወሪው እዚህ ጋር ወተሽ የምሰብጊያቸው ነገሮች ጥሩ አይደሉም። ጥሩ ያመጣም ማለት ነው። እና ታዩዬ ተረጋጊ፣ ተረጋጊ። ለገንዘብ ብለሽ መግባትሽንም ዛሬ አስታውቆብሻል ማለት ነው። ሰራሳ አምስት ሺ ብር እየከፈልኩኝ እግሬን ዘርግተ እግርሽን ዘርግተሽ እኔ እኮ ስቃይ ላይ ነኝ። ምን ልበላ ነው? ምን ልጠጣ ነው? እንዴት ሰሪሃ ታዲያ ምን ታርግሽ? ሰርታ ታብላሽ እንዴ? ሱመያ ታውቂያለሽ፣ ሱመያ ስንት እንደምከፍል? ተክፈልልሽ ቆይ ተከፍልልሻ ላይ ጠብቅ ቲ ጉድኮ ነው ዘንድሮ። ሆ ሚዲያ ላይ እየወጡ የቤኪ ላይ ሰለችን ምናምን ምናምን እናንተ ዛዳ በውድ ዋጋ ማን ተከራው አላችሁ? በውድ ዋጋ ያን የሚያህል ቤት ማን ተከራ ያለሽ? አስራ አምስት ሺ ብል እኮ አሪፍ አሪፍ ኮንዶሚኒየሞች አሉ፣ አሪፍ አሪፍ ቤቶች አሉ። በቀላሉ አትከራይም አንቺ፣ ማነሽ ና ይኸው፣ ታስታውቂያለሽ እኮ ለእንትን ለቀነጡ መኖሪያ ብለሽ ነው ለገንዘብ ብለሽ ነው እንጂ ሳይድን ያገባሸው ለፍቅር ብለሽ እንዳላገባሸው ዛሬ ታውቆልሻል ማለት ነው። ሀዩ ማለት ነው። ለፍቅር ብለሽ አይደለም እሱን ያገባሽው ለገንዘብ ብለሽ ማግባትሽ ዛሬ አስመሰከረብሽ። እግርሽን ዘርግተሽ አንቺ ቤት አለሽ ሰልተሽላት አለ ቤት ተሰላሽላት። እስቲ ነገሪ፣ የትኛው ቤቷ ነው? የሰላሽለትን ቤት ነገሪ። ስለዚህ ምትል የምትሆን እያስተካከልሽ ማለት ነው። ለገንዘብ ብለሽ እንዳገባሽው ይሄው ዛሬ በግልጥ

ዝም ብሎ የአማራ ሕዝብ ተነስቶ አይቆራረጥም። እሺ ማስተናገድም ማስተናገድም መሸኘትም ይችልበታል። ስለዚህ በልክ ሁኚ፣ በልክ ሁኚ፣ በልክ ሁኚ። ለገንዘብ እንዳገባሽው ታወቀብሽ እና አሁን የምትሆኝው ቅጡ ጠፋሽ ማለት ነው። ለገንዘብ ብለሽ እንዳገባሽው ይኸው ታወቀብሽ። ለገንዘብ ብለሽ ነው ያገባሽው የሚላት የቤት ኪራይሽን እንደዚህ እንትላትም ነበር የቪኪ ራይተሮች አታወሪም ነበር፣ ይህን ያህል ወሬም አታወሪ ነበር። አንቺ ግን ለገንዘብ ብለሽ እንዳገባሽ አስታወቀብሽ። ወይኔ ኔናት፣ ወይኔ ኔናት፣ አሳዘንሽኝ። እግዚአብሔርን አሳዘንሽ። በጣም ነው ያሳዘንሽ። ለገንዘብ ብረሽ አግብተሽ እንደዚህ መጎዳት አለብሽ። ለገንዘብ ብረሽ እውነሽን ነው እነቴ ሰላሳ አምስት ሺ ብር ማን ይከፍላል? በአሁኑ ጊዜ እንደዚህ አይነት ባልታል ሆነ። እንደዚህ አይነት ባልታል ሆነ። ሰላሳ አምስት ሺ ብር ማን ይከፍላል? ማንሳም ነው ይከፍላል። ስለዚህ ተጎድተሻል ማለት ነው። ሰይድ በሰላም ና ብለሃለች፣ ና ተመለስ እያለች ነው። ሰላሳ አምስቱን ሺ ብር ይዘህላት ተመለስ፣ ሰላሳ አምስት ሺ ብሩን ተመለስላት ማለት ነው። ምን ሆናችሁ ነው? አንቺም፣ ጓደኛሽ ዛሬ ጓደኛሽ ተራ ለቀቀችልሽ እንዴ? ከሱ መያ ራስ አልወልዳቸው አልወልዳቸው ማለት ነው። ስለዚህ ሀዩይ ለምትናገሪያቸው ነገሮች ዘመቻ መህዱን ያልሹ ተከከለሽ ዘመቻ ቢሄድ ዘመቻ ቢሄድ ምኮ ማን ይከፍልልሽ ብለሽ ነው? መንግስት ይከፍልልኛል ብለሽ ነው? አይከፍልልሽም። ስለዚህ በሰላምና ሊባለ ቤት ይብትይሻልሻል 35 ሺህ ብር ማንም ሊከፍልልሽ አይችልም። ሱመያ ደግሞ ደ የለባትም ያንችን 35 ሺህ ብር ልምከፍሉ ማለት ነው። እና አስታወቀብሽ ሀዩ የገንዘብ ሰው መሆንሽ ለሱ ምንም ሳይመስልሽ እንደ በግ እየተገተታልሽ እንደ በግም ባያለ አልሽ። በነገራችን ላይ እንደ በግ አይደለም ሄደው ልጆቹ ናቸው እዚህ ጋር ያሉት ከአንቺ በፊት ያገኛቸው ልጆቹ ናቸው። እኔ ስንዴ ልሰጣት እንደበግ የሚጎተት ባላግብቼ እንዲወደሽ አገባሽው እንጂ ወደሽ አላገባሽ። በረኬን አጠጣለሁ ብለሽ አገባሽው እንጂ በረኬን አጠጣለሁ ብሎ አላገባሽ። እያወቅሽ እየተዋወቅ አንተናነቅ አደባባይ እኮ ወጣ። ይፋ ነገር ነው። አንቺ እኮ እያደለግሽው አደባባይ የማይችለው ነገር ነው ያለግሽውና እኔ አዩይ የምመክርሽ በትክክሉ አስቢ። ትክክል ትክክል ነኝ ወይስ ትክክል አደለሁም? የምናገረውን እያልሽ እያስታወሽ እንኳን ሰላሳ አምስት ሺ ብር ለሀምሳ ሺ ብር ብከፍሊ ወይ መቶ ሺ ብር ብከፍሊ ሱመያ ጉዳዩ አደለም ማለት ነው። እዚህ ጋር ሱመያ ራሷን ችላ ነው የምትኖረው። ቤትም ታላት፣ እሰየው ጎበዝ ነች፣ ጀግና ነች፣ ቤት ሊኖራት ይገባል። በትክክለኛው ማለት ነው። ቤትም ተለላት እንዴ ከእሷ ቤት ልክብ ፈለግሽ እንዴ? አዩ እየስቲ ነገሪ። ብቻ አባባልሽ እንዴት ነች ማለት አንዳንዴ የምንላቸውን ነገሮች ስለማናውቅ ነው። አሁን ይህንን አደባባይ ላይ ማውጣት የለብሽም ነበር። ሰላሳ አምስት ሺ ብር ቤት ኪራይ እየከፈልኩ ምን አንቺ ተከፍለለሽ፣ ሳይድ ነው የሚከፍለልሽ። የታንጠጥተሽ ነው አንቺ የሚከፍለው እያንን ሁሉ ወጪ አስወጣሽው። የገንዘብ እኮ ፍላጎት ቢኖር አንቺ የፍቅለንትል ቢኖርሽ ኑሮ እያን ሁሉ ወጪ አስወጥተሽ አሁን ደግሞ የሰላሳ አምስት ሺ ብር ቤት ተከራይተሽ አኖሪም ነበር። እንደ ማንኛውም ሰው ቀለል ያለች ቤት ተከራይተሽ መኖር ኑሮሽን መኖር ትችያለሽ ማለት ነው። አንቺ የምትፈልጊው በቃ የትዳር ሳይሆን የልጅነት በቃ በጊዜው ለውድመው የምትየው ነገር ነው። ለትዳር ለወደፊት እሺ ብታስቢ ኑሮ እንደዚህ አይነት ቤትም አትከራይም ነበር ማለት ነው። አዲስ ጎጆ ወጪ ደግሞ ሰላሳ አምስት ሺ ብር ባልተማመነበት ስራ የሚገባ እያለ አይመስለኝም ማለት ነው። እንኳን እዚህ የምን የሚሽከረከል ሰውዬ አንቺ አምነሽ ሰላሳ አምስት ሺ ብር ለምን ተከራየሽ? አሁን ደግሞ ጎንደር ጎጃም ገባልሽ ጎንደር ጎጃም ምናምን እያለ ሲሽከረከልልሽ፣ አንቺ ሰላሳ አምስት ሆኑ ስታሰላስል መሞትሽ ነው ማለት ነው እና እንግዲህ እግዚአብሔር ሊሆንሽ ምን እናደርጋለን። አዩዬ ችግርሽ ችግራችንን እንዳንልሽ እንግዲህ ምንም ማለግ አንችልም። አይዞሽ አይዞሽ፣ ሰይድ እንዶ ይመጣል። ዙ መያን ይዙ የቤኪላውን ለሁለት ትከፍላላችሁ ማለት ነው የቤኪላውን አንችና አንቺ እና ሱመያ ተስማምታችሁ ትከፍላላችሁ። እውነት ነው ምላችሁ ትከፍላላችሁ። ምን አባቱ ሱመያ ይልሆን ቻጨከንብሽም ትከፍለልሻለች። ስለዚህ ሱመያ ጨካኝ አይደለች። አሁንም ዛሬ እኮ ማታ የሚለቀቀውን ቪዲዮ ባታይ ነው። ዛሬ አፍጠል የት እንደሆኑ ብታውቂ ታብጃለሽ። ዛሬ አፍጠል እኔ ወፏ ነግረኛለች ውፏ ነግራኛለች ልጆቹ እና ከሚስቱ ጋር ከሚስቱ ቤተሰቦች ጋር ሰብሰብ ብሎ ሲያፈጠር ማታ እያሳዩሻል ማለት ነው። በደንብ አመት ባልነት ሰው ሲሆን ማታ ያሳዩሻል። ጠብቂ፣ የእሱ ጊዜ። እውነትም እውነትም ትይና እንትብት ያለች ማለት ነው። እና ሃዩዬ ያው ምንም ማድረግ አንችልም እኛ ምንም ማድረግ አንችልም። እንግዲህ ፈጣሪ ሁንሽ ነው የምንርሽ ምን እናረጋለን። ሰይድንም ልብ ሰቶት ወደ አንቺ መልስልሽ እያል እዚህ በተለፈ ቪዲዮን ተወደዳችሁ ሸላይክ እያረጋችሁ ላይይም እግዚአብሔር ያጥናሽ አይዞሽ እያላችሁ አድኑ። ፈጣሪ ነው ፈጣሪ ደግሞ ያጠናሻል። ስለዚህ አይዞሽ፣ አይዞሽ፣ አይዞሽ፣ አይዞሽ፣ አይዞሽ፣ አትናደጅ፣ አይዞሽ። ሁሉም ሁሉም ለበጎ ነው ብለሽ ላፊው ማለት ነው። ሁሉም ለበጎ ነው ብለሽ ላፊው